ሰላም ሰላም ሰላም፣ ወንድሞቻችን እንዴት ናችሁ? ሰላም ናችኋለን አለን። እግዚአብሔር ይመስገን ይመስገን። በሀገር ውስጥም በሀገር ውጭ በሀገር ውስጥም በሀገር ውጭም ያላችሁ ወንድሞች እህቶች እንዴት ናችኋለን? እግዚአብሔር ይመስገን። ሰላም ናቸው። ሰላማችሁ ይብዛልኝ። የኑራያ ተከታታዮች የሆናችሁ እንግዲህ ሸር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ሰብስክራይብ እያደረጋችሁ አበረታችሁ። እንግዲህ እዚህ ጋር እንደምታዩት እናቴ ድርሶ ልንሄድ ዳቦ እያስተካከለች ነው። ልንጋግር ማለት ነው። ትጋግራለች እና አሁን እንግዲህ እንደምታዩት ዘይትም አለ፣ በዘይት ነው እንትን የሚደረገው እና የሚጠፈቅ እማ ወድ ቤተሰቦች እንግዲህ እንደምታዩት እንደምታዩት እንግዲህ እዚህ ጋር እንደምታዩት ዳቦ ተስተካክለዋል። እንግዲህ ሙቅ ውሃውም እየፈላ ነው። እንግዲህ እንደምታዩት ዳቦ ተስተካክለዋል። ድርሶ የምንሄደው ቦታ ወደ አዲ ኤቦ አዲ ኤቦ ነው የምንሄደው። ድርሶ እንትን ማለት ነው፣ ሀራስ ሀራስ ጥየቃ ነው። እንግዲህ ልንሄድ ወደዛ እየተዘጋጀን ነው እንግዲህ። አስራ አንድ ሰዓት ነበር የተነሳ ነው። እዚህ ጋር እንደምታዩት እንግዲህ ሙቅ ውሃ እየፈላ ነው። እንግዲህ ተስፋ አደርጋለሁ ማለት ቻናል ለዚህ ቻናል አዲስ ስለሆንኩኝ እንድታበረታቱኝ እባካችሁ አበረታቱኝ እያልኩኝ በአክብሮት ጠይቃለሁ። እዚህ ጋር እንደምታዩት ዳቦ እንግዲህ ተስተካክሏል፣ አስተካክልነዋል። ይገባል ከትንሽ ከውሃው እስኪፈላ ድረስ ነው። እዚህ ጋር ደግሞ ባንድ በኩል እንጀራ እየገገረኝ በአንድ በኩል ደግሞ ይሄን እያፈላይ ምንም ነው እና ውድ ቤተሰቦች እንግዲህ እዚህ ጋር ጨርሰ ወደ ቤቷ እየገባች ነው። አማንዶ አጋጣሚ ቅርታ ቮይስ ሪከርድ እያደረገኝ ያለው ሰላም ስላለኝ ነው። እዚህ ጋር እንግዲህ ይሄ እንግዲህ እዚህ ጋር ግጣሙ ውሃ ስለበላው ነው። ይሄ ውሃ የሚታየው ራስ የሚታየው ማለት ነው። እኔ ራሴ ነኝ ያራስኩት። ምክንያቱም እየተቀጣጠለ ስለነበር ለዛ ነው። እስካሁን እንዳቦው አልገባም ግን ይገባላታ። ስ እንግዲህ፣ በውድ ቤተሰቦች፣ ይህን የምን ስል ነበር ውላችን? እርግጠኛ ነኝ እንደምትወዱት። አጋጣሚ በተለያየ ሀገር ላላችሁ በሳዑዲ አረቢያ ያለምትኖር አጋጣሚ አንዳንድ ሴት ሴቶቹ አገጋገር ልናሳያቸው ነው። እንግዲህ እዚህ ጋር ገብተዋል፣ እንትኑ ደቦ ገብተዋል። እንግዲህ የሚወጣው ከአንድ ሰዓት አንድ ሰዓት ምናምን ይቆያልና እንግዲህ እዚህ ተገድነዋል። እንግዲህ እዚህ አይታችሁ እንትን ማድረግ ትችላላችሁ። ትምህርት ማየት ትችላላችሁ ከእናቴ ጋር ማለት ነው። እዚህ ጋ ደግሞ እንደምታዩ እኔ ደግሞ እናቴን እያገዝኳት ነው። እዚህ ጋ ስላሳዘነችኝ እናት፣ መቼም እናት ወርቅ ናት። እዚህ ጋ እንግዲህ እሳት እንጸይት ማለት ነው። እየጨመርኩበት ነው ይፈላል። እንግዲህ እዚህ ጋር ሰላም እያልኳችሁ ነው። እንግዲህ ማለት አጋጣሚ ሰው እንዳያየኝ ነው ወዲህ ወዲህ እያልኩት ያለሁት እና ወደዚህ ወደዚህ እያየሁኝ ሰው እንዳያይ እንግዲህ ካሜራዬ ወደ ካሜራዬ ነው የሚያየው ያለሁት። ካሜራዬ ደብቅ ነው እንግዲህ እንግዲህ ሳብስክራይብ እያደረጋችሁ አበረታት እንጂ ያልኳቸው ነው እዚህ ጋር ከላናሽ አስገብተናል። እንግዲህ የእናንተ ፈቃድ ነው። እዚህ ጋር እንግዲህ የእናንተ ፍቃድ ነው ያልኳችሁ ምክንያት ምን መሰላችሁ? ምክንያቱም በእጃችሁ ስላለ ሁሉ ነገር እንግዲህ እናንተ ናቸው፣ ትልቅ ደረጃ የምታደርሱኝ እናንተ ናቸው እና ውድ ቤተሰቦች እባካችሁ ጀማሪ ስለሆንኩኝ ለዩቱብ አዲስ ስለሆንኩኝ ለዚህ ቻናል አዲስ ነኝ እና እባካችሁ ሸር እያደረጋችሁ ላይክ እያደረጋችሁ አሁንም የምታዩት ሰዎች ላይክ አድርጉ። ላይክ እንግዲህ ቀጣይ ቪዲያችን ደግሞ ቆንጆ ቪዲዮ እያላቸው እመጣለሁ። ቀጣይ እዚህ ጋር እንግዲህ ጆክ ውሃ የያዝኩት እንግዲህ እንዳይቃጠልብኝ ነው። ገጣሙ ይባላል እየደረሰ ነው ጠበቆ ወንድሞቼ እዚህ ጋር ማለት በደንብ እንድታይ ብዬ ነው ቪዲዮን ያነሳሁትና እንትን ካሜራው ያነሳሁት በደንብ እንድታዩት እንግዲህ ወግቷል። በጣም እንግዲህ አሁን አስራ ሁለት ሰዓት ተኩል ሁኗል አሁን። እኔ ሀቅን ማርያምን ደስ የሚለኝ ምን መሰላቸው እንግዲህ ባላችን ደስ ሲል ማርያምን ድርሶ ለመሄድም እንደዚህ አንድ ነገር ከተገኘም እንደዚህ በቃ ተባብረህ ነው ሁሉ ነገር ትንሽ ጠብቆ ትንሽ ትንሽ እንግዲህ ይወጣል። እንግዲህ ስወጣ አሳያቸዋለሁ። በጣም ያ እንትን ይለላ ዮሆ አሁን ወጥቷል። እንግዲህ ደስ ይበላችሁ፣ ደስ ይበለን። እንግዲህ እዚህ ጋር በጣም የሚያምር ዳቦ ወጥቶልናል እንግዲህ ቀጣይ ቪዲያችን እንደዚህ አንድ ውድ ውድ የሆነች ማለት የምትወዱት የምትወዱት አዳዲስ ቪዲዮዎች እያያዝኩላችሁ ይመጣሉ። ውድ ቤተሰቦች እንግዲህ እዚህ ጋር እየወጣ ነው እንግዲህ ወጣ ወጣ ወጣ። እዚህ ጋር ትናንሾቹ እነዚህ እንግዲህ እወቋቸው። እቺ ታናሽ ሄቴናት የእሷ ታላቅ ደግሞ ትመጣለች፣ ታያቷላችሁ ና የእሷ ታላቅ አሳያቸዋል። እቺ እንግዲህ እናታችን ናት የምንወዳት የምንሳሳላት። እዚህ ጋር ዳቦ ወጥቷል። በጣም በጣም እኔ ግን በጣም ነው ያስቀናኝና የዛን ልበላው እሷ ደግሞ እንደምታያት በደስታ ትሞልታለች። እዚህ ጋር ደግሞ ትንሽ የቀረቻለች ለራሳችን የምትሆን እንግዲህ ዳቦዋ እናስገባታለን። እዚህ ጋር እንግዲህ ዳባችን ይሄን ይመስል ነበር። ወደዳችሁት እንደምትወዱት